ወንድሜ ግን እንዴት ነህ? እኮ አንተስ እንዴት ነህ? እኮ አውርተን እኮ አናውቅም፣ የውስጣችሁ የውስጣችን ነገር አውርተን አናውቅም። አረ እግዚአብሔር ይመስገን ሁሉም ነገር ሰላም ነው። ተመስገን በጣም ደስተኛ ነኝ። እውነት ለመናገር ደክሞኛል፣ ሰልችቶኛል፣ ያመት ሰብሮኛል፣ በብዙ ጭንቀቶች አልፌያለሁ፣ መደበቅ አልችልም። ያው ድካሜ ነው እንግዲህ ይሄ ምን ማድረግ እችላለሁ? ሌሊት ሌሊት እየተናደድኩኝ እነሳለሁ። ቤት ውስጥ እየተናደድኩኝ እውላለሁ። ስራ ቦታ መሄድ አልፈልግ፣ ከቤት መውጣት አልፈልግ፣ ህይወት በአጠቃላይ ሰልችቶኛል። ይህ ሳምንት ከሚስቴ ጋር እየተጨቃጨቅኩኝ ነበረ። አሁን ነው ቤት መሄድም ለራሱ እየሰለቸኝ ነው። ቤት ሲሆን ከሷ ጋር ጭቅጭቅ ነው ምንም ላለ ቤቴም ለራሱ ቤት አይመስለኝም። በጣም እየረበሸኝ ነው ውስጤ ሱም አሮ ነው። ምን ማድረግ እንዳለብኝ ራሱ አላቅም። በዛ የህይወት ጭንቅ አለ፣ የስራ ጭንቅ አለ። ከዛ ደግሞ ከሚስት ጋር ትጨቃጨቃለ ዩ ኖ አሮ ነው ምን ታደርጉታላችሁ? እኔ ለራሱ በጣም ብዙ ነገር አልፍ ያለው ይህ አመት ማለት ነው። በጣም ከባድ አመት ነበረ። ተጨናንቀ ያለው ይሆን ላለ ብሰራ ብሰራ ህይወት ይቀየር አልቻለም። እየተጨናነኩኝ ነው። ምንም ማድረግ አልችልም ግን ላይክ አንዳንዴ ማለት ነው የውስጤን ማካፈል ድካም ይመስለኝ ነበረ። እናንተም የውስጣችሁ ስታካፍሉ ማርያም ድካም እንዳይመስላችሁ። ቢካዝ እንደ ጓደኞች ማለት ነው እንደዚህ የልብ ልባችን ካላወራን ታዲያ ማን ሄደን ነው የምናወራው? ሁሉም የተጠየቅነውን ነገር እግዚአብሔር ይመስገን እያልን የምንመልስ ከሆነ ላይክ ውሸት ነው። ያ የተጨናነኩኝ ነበረ። አዎ በቃ ማታ ማታ እንቅልፍ በቃ በጣም ይከብደኝ ነበረ። ግማሽ ሌሊት ላይ እነሳለሁ፣ ጨናነቃለሁ ነኝ ሰው ሁላችንም የምናልፍበት ነገር ነው። ስለዚህ ለምን በሳምንት ማለት ነው አራት ጊዜ ወይም አምስት ጊዜ ቀጠሮ እንያዝና ላይክ ሊትራሊ አራት አምስት ጊዜ ነው። በቃ በስነ ስርዓት ከዛ የልብ የልባችን እናወራለን። የውስጣችን ማለት ነው የጨነቀን ነገር የደከመን ነገር በአመት ብቻ ማለት ነው ላይክ ወደ 90 ወደ 85 ፐርሰንት የሚሆኑ የሱሳይድ ሱሳይድ የሚያደርጉ ሰዎች ወንዶች ናቸው። ሶ ኢማጂን እርስ በራሳችን ካላወራን ማለት ነው የሚያግዘን ሰውም አይኖርም። ጥንካሬ ማለት የውስጥን ድካም ማካፈል ነው።